ይህ የተከዜ ቲዩብ ነው። ዜና እናሰማለን። በቅድሚያም አረስቶቹን ፕሬዚዳንት ኢሳያስ አፈወርቂ ወደ ግብፅ አቀኑ። በአርሲ ሰዎች ተገደሉ። ዜናውን በዝርዝር እናሰማለን። የጠቅላይ ሚኒስትር አብይ ንግግር ቅዠት ያለችው ኤሪትራ መሪዋ ወደ ግብፅ አቀኑ። ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ያደረጉትን ንግግር ቅዠት ስትል ያጣጣለችው ኤሪትራ መሪዋ ወደ ግብጽ ማቅናታቸው ተገለጸ። የኤሪትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግናና ያሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት የኢትዮጵያ መንግስት ሲሆነችሉ፣ ፕሬዚዳንት ኢሳያስ አፈወርቂ ደግሞ ወደ ግብፅ ተጉዘዋል። ጠቅላይ ሚኒስትር አብይ ከቀይ ባህርና ከኤሪትራ ጋር በተያዘ ውጊያው ከተነሳ ውጤቱ ግልጽ ነው ያለን አስተማመኝ አቅም ነው ማንም አያውቁም ሲሉ ማስጠንቀቃቸውን ተከትለው የኤርትራዊው ማስታወቂያ ሚኒስትር ምላሽ ሰጥተዋል። በሌላ በኩል ፕሬዚዳንት ኢሳያስ ለአምስት ቀናት ይፋዊ የስራ ጉብኝት ዛሬ ሐሙስ ጥቅምት 28 ረፋድ ላይ ወደ ግብጽ ተጉዘዋል። አቶ የማነ በኤክስ ገጻቸው ላይ በፕሬዚዳንት አብደል ፋታ አልሲሲ ግብዣ ፕሬዚዳንት ኢሳያስ አፈወርቂ ወደ ግብፅ አቀምተዋል። የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ይደረጋል ሲሉ አስፍረዋል። የማስታወቂያ ሚኒስትሩ የፕሬዚዳንት ኢሳያስን የግብፅ ጉብኝት ይፋ ከማድረጋቸው አስቀድሞ በኤክስ ገጻቸው ባሰፈሩት ጽሁፍ የብልጽግና ፓርቲ የአሰብ ቅዠት ህመም ከጊዜ ወደ ጊዜ እየተባባስ ይመስላል። ይህ ጊዜ የህመሙ ተቀጥላ የህዝብ ቁጥር ብዛት ላይ ያተኮረ ነው ብለዋል። ጠቅላይ ሚኒስትር አብይ ማክሰኞ ጥቅምት 18-2018 ዓ ም በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልካም ምድራዊና ኢኮኖሚያዊ ብሎ እንደሚያምን አስረግጠዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ በህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም በኢትዮጵያ ህዝብ በህዝብ ውሳኔ ያተላለፈ እንደሆነ ጠቅሰዋል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊ ችግር እንዳለ ማሳያ፣ ተቋሞች አልገቡበትም፣ ካቢኔው ያውቀውም እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻለም ሲሉ ለኢትዮጵያ የባህር በሬ ማግኘት ነገር የህልውና ጉዳይ መሆኑን ገልጸዋል። የኤርትራው ማስታወቂያ ሚኒስትር በበኩላቸውን ጥቅምት 19 2018 ዓ ም በኤክስ ገጻቸው ባሰፈሩ ጽሁፍ እንደተነገረን ከሆነ በኢትዮጵያ ከተሞች ከሚኖረው ህዝብ አንጻር የኤርትራ አሰብ ነዋሪዎች እሱ ናቸው ብለዋል። አያይዘውም ይህም የብልጽግና የተንሸዋረረ ስሌት ብታዊ ገጽታ ያላብሳል ሲሉ ከሰዋል። በምክር ቤት በነበረው ንግግር አሰብን ከተሳካ በድርድር ካልሆነ ግን በወታደር ወረራ ስለመያዝ ተነስቷል ሲሉ የማነ ጠቅላይ ሚኒስትር ንግግር ኮነነዋል። አብይ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ብለዋል። አያይዘውም ዓለም አቀፉ ማህበረሰብ ይህን ጉዳይ በተመለከተ እንዲያሸማግል ጥሪ ያቀርበዋል። ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ኢትዮጵያ ቀይ ባህር ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ፣ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉንና መፍትሄ ያምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አገድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። የኤሪትራ ማስታወቂያ ሚኒስትር በሰጡት ምላሽ በታሪክም የቀኝ ግዛት መታበይ ምክንያት ገጽታ እንዲላበስ ያደርጋል ከፍተኛ ተልኳለን የስልጣና ይግባለን ይባላል ብሎ አጣጥለዋል። የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶም አይታወቅም ከማጭበር ሚዛን ሊኬትም በላይ ነው ሲሉ አክለዋል። ባህር በአንድም ምቀናን መልሰውም በአንድም ምቀናን አጣነውም በተፈጥሯዊ ሂደት ተከትሎ ይሄዳት ብለዋል። ኢትዮጵያ ቀይ ባህር ያጠችው በዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ ሰላሳ ዓመት ያስፈልጋል ብዬ ግን አላስብም ሲሉ መለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩም ውጊያው ከተነሳ ውጤቱ ግልጽ ነው። ከዚያም በኋላ እየየ አይሰራም አሁኑኑ አለመጀመር ማለት ነው በማለት አስጠንቅቀዋል። አክለውም ሚሊዮን ፐርሰንት እርግጠኛ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ከጊዜ ወደ ጊዜ እየተካረረ በመጣው የኢትዮጵያና የኤርትራ የቃላት ውጊያ የቀይ ባህር ጉዳይ ዋና ማጠንጠኛ ሆኖ ቆይተዋል። የትግራይ ጦርነት ካስቆመው የፕሬቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ክፉኛ ሻክሯል። ኢትዮጵያ የባህር በር ፍላጎቷን ፍላጎቷን ይፋ ካደረገች በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ምክንያት ውዝግብ ውስጥ ከምትገኘው ግብጽ ጋር የጠበቀ ግንኙነት የፈጠሩ ሲሆን ሶማሊያን ጨምሮ የሶስትዮሽ ጋራ ትብብር መመስረታቸው ይታወቃል። በኢትዮጵያና በግብፅ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ ኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣኑ አማካይነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች። በአርሲው ጥቃት እናትና ሶስት ልጆቿን ጨምሮ ስምንት ሰዎች የተገደሉበት ቤተሰብ ከኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ ሀያ አምስት ሰዎች መገደላቸውን የተጎጂ ቤተሰቦች እና በአካባቢ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናገሩ። ቢቢሲ እንደዘገበው ባለፈው ሳምንት ረቡዕና ሐሙስ ዕለት በተፈጸመው የመጀመሪያው ጥቃት ከተገደሉ ሰዎች ውስጥ ስምንቱ የአንድ ቤተሰብ አባላት እንደሆኑ ሶስት ምንጮች ለቢቢሲ ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙት ጉና ሸርካና ሆንቆሎ ዋቢ ወረዳዎች ነው። ቢቢሲ ጥቃቶችን በተመለከተ ያነጋገራቸው ሁለት ተጎጂዎች ቤተሰብ አባላትና ሶስት የቤተክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮቹ እንደሚገልጹት በዞኑ በሚገኙት ጉና ሸርካና ሆንቆሎ ዋቢ ወረዳዎች ተከታታይ ግድያዎችን ተፈጽመው ካለፈው ሳምንት ረቡዕ ዕለት ጥቅምት 12 2018 አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛው ጥቃት በጀመረበት ጉና ወረዳ ነው። ታጣቂዎች ባለፈው ሳምንት ረቡና ሐሙስ በፈጸማቸው ጥቃቶች 14 ሰዎች መገደላቸውን ሁለት የተጎጂ ቤተሰብ አባላት እና የአካባቢ የቤተክርስቲያን አመራር ለቢቢሲ ተናግረዋል። ሌላው ከፍተኛ የቤተክርስቲያን አመራር ደግሞ አባ ጅማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። አርሲ ዞን ሸርካ ወረዳ ተከታታይ ጥቃት የተፈጸመው በዚህ ሳምንት ሰኞ ጥቅምት 17 2018 ዓ.ም ሌሊት እንደሆነ የአንድ ቤተ ክርስቲያን አመራር ገልጸዋል። በዚህ ጥቃት ሶስት ሰዎች መገደላቸውን አስረድተዋል። በማግስቱ ማክሰኞ ሌሊት አምስት ሰዓት ገደማ ላይ ደግሞ ሌላኛው የአርሲ ዞን ወረዳ በሆነው ሆንቆሎ አቤ ሦስተኛ ጥቃት መፈጸሙን ሁለት ምንጮች ተናግረዋል። በዚህ ጥቃት አምስት ሰዎች መገደላቸውን የሚገልጹት አንድ ወረዶ ቤተክርስቲያን ኃላፊ ሟቾቹ የአንድ ቤተሰብ አባላት መሆናቸውን ጠቅሰዋል። ታሪክን የኋሊት በሱዳን ኤልፋሻር የጅምላ ግድያና ረሃብ ተንሰራፋ። ከሱዳን ቁልፍ ከተሞች አንደሆነችው ኤልፋሻር በፈጥኖ ደራሽ ኃይል ቁጥጥር ስር መዋሏን ተከትሎ ነዋሪዎቿን ከፍተኛ ስጋት ውስጥ ወድቀዋል። በሱዳን ጦር ስር የነበረችው ከተማ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ተቆጣጥሯል። የተባበሩት መንግስታት የዘፈቀደ ግድያ እየተፈጸመ መሆኑን ገልጿል። የዌሊ ዩኒቨርሲቲ ሰብአዊ ጉዳዮች ጥናት ክፍል የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈቀድ ፈቀድ የተገደሉ ሰዎች አስከሬ መመልከቱን አስታውቋል። ፈጥኖ ደራሽ ኃይሉ ለ18 ወራት ኤልፋሸርን ከበባ ውስጥ መክተቱን ተከትሎ በከተማዋ ከዘፈቀደ ግድያ በተጨማሪ ረሃብ ተስፋፍቷል። በመቶ ሺዎች የሚቆጠሩ ነዋሪዎች ከከተማ መውጣት አልቻሉም። አር ኤስ ኤፍን ንጹሐንን መግደሉና አረብ ያልሆኑ ነዋሪዎች ኢላማ ማድረጉን አስተባብለዋል። መቆሚያና ማባሪያ ያጣው የአማራ ክልል ግጭት ልጆቼ እንደኔ ሳይማሩ እንዳይቀሩ ነበር ስታገል የነበረው መላም የለው ህልሟ ሐኪም መሆን ነበረ ለዚያም ነበር ትምህርቷን ተግታ ስትማር የነበረው እንያት የሁለተኛ ደረጃ ትምህርቷን እየተከታተለች የነበረው ከምትኖሩበትና በምሥራቅ ጎጃም ውስጥ ከምትገኘው አነስተኛ መንደር በእግር የሁለት ሰዓት መንገድ በመጓዝ ነበር ይህ አላማ አራራትም በዚህ ሁኔታ አልፋም ስምንተኛ ክፍል ትሻገራለች። አሁን ግን ቤት ከኋለች፣ ሶስተኛ አመቷን ይዛለች። እያደር ይሻል ይሆን በሚል ተስፋ ወደ ትምህርቷ የምትመለስበትን ጊዜ ብትጠባበቅም ጭራሹ ነው እየባሰ እንደመጣ ትናገራለች። በዚህ ምክንያት ለትምህርት ቅድሚያን በመስጠት ገብተው የነበረውን ጋብቻም ያለ ዕድሜም ቢሆን እየተመኘች ነው። ታዲያ ካልተማርኩ ምን ሰራለሁ? ምን መላለሁ? ሁሉም ተስፋ ስቆረጩ ነው ትላለች። ይህ የእርሷ አጣ ብቻ አይደለም። ታናሾቿ ምንም እንኳን በአቅራቢያቸው ትምህርት ቤት ቢኖርም ደጁን ከረገጡ ሶስተኛ ዓመታቸውን ይዘዋል። ደብተርና ብዕራቸውን ትተው ከብት ሲጠብቁ ነው የሚውሉት። በአካባቢው በድንገት የሚከሰተው ተኩስና ግጭት የህፃናትን ነፍሳቸውን ያሸብረዋል። በሰማይ ላይ የሚበር ነገር ሁሉ የሚጥልባቸው አንዳች ነገር ያለ ይመስላቸዋል። በመንግስት ውትወታ ቦታ በአቅራቢያቸው ያለው ትምህርት ቤት ተከፍቶ መምህራን በግዳጅ እንዲያስተምሩ ቢደረግም ተማሪዎችም ወደ ትምህርት ቤት ለመሄድ ወላጆችን ልጆቻችን ወደ ትምህርት ገበታ ለመመለስ አልደፈሩም። እንያት እንደምትለው ትምህርት ቤቶች አጠገብ ወታደሮች ሰፍረዋል። ህፃናት ይማሩ የሚባለው እዚያው ወታደሮች በሰፈሩበት አጠገብ ነው። ወደ ከተማ ሂደን እንዳንማር እዚያም ሰላም የለም ነው የሚባለው የሰዎች መታገትን ስንሰማ እንፈራለን ትላለች። እንያትን ጨምሮ የአራት ልጆች እናት የሆኑት አንችን አሉ ወታደሮች መሳሪያ ይዘው በተጠገቡበት ትምህርት ቤት ህፃናት መንፈሳቸው ሳይረበሽ እንዴት ደርሰው ይመጣሉ ሲሉ ይጠይቃሉ። በድንገት የሚከሰተው ግጭትማ አላስተማመንን ብሏቸዋል። በአንድ ወ ያጋጠማቸውን ክስተትም ያስታውሳሉ። ልጆቻችን ትምህርት ቤት ላክን፣ ወዲያው ግን ድንገት ግጭት ተከስተ። ልጆችም ወደ እናታቸው፣ እናቶችም ወደ ልጆቻቸው መሮጥ ያዝን። ሁላችን መንገድ ላይ ልቅ ነበር ይላሉ። ከዚያ ወዲህ ደፍረው ልጆቻቸውን ወደ ትምህርት ቤት መላክ እንዳልቻሉ ይናገራሉ። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት አንድ መምህር በበኩላቸው በአማራ ክልል በተለይ ግጭት በበረታባቸው አካባቢዎች ትምህርት ከተቋረጠ ዘንድሮ ሶስተኛ ዓመቱን መያዙን ይናገራሉ። በዚህም ምክንያት ህፃናት፣ ለታዳጊዎች ለጉልበት ብዝበዛ ለያለድ ሜጋ ብቻ ለወሲባዊ ብዝበዛ ተዳርገዋል ይላሉ። መምሩ እንደሚሉት በተለይ የሁለተኛ ደረጃ ትምህርት ቤት ተማሪዎች የወታደሮችና የታጣቂዎች ሚስት የሆኑ እንዲሁም ወደ ከተማ በመሄድ በወሲብ ንግድ ላይ ተሰማሯሉ። ወንዶችም በክልሉ የሚንቀሳቀሰውን ታጣቂ ቡድን አልያም መንግስት የጸጥታ ኃይሎችን ለመቀላቀል እንደተገደዱ ጠቅሰዋል። የፌዴራል መንግስት የክልሉን ልዩ ኃይልና ታጣቂዎችን ትጥቅ ለማስፈታት የወሰደው እርምጃ ተከትሎ በ2015 ዓ ም የቀሰቀሰው ግጭት አሁንም በተለያዩ አካባቢ ተጠናክሮ መቀጠሉ እየተነገረ ነው። ግጭቱ ከቀጠፈው የሰው ህይወትና ከደረሰው የንብረት ውድመት ባሻገር ማህበራዊ፣ ስነ ልቦናዊ፣ ኢኮኖሚና ፖለቲካዊ ቀውስ አስከትለዋል። ዝጊዎች ችግር የለውም በተለይ በተለይ በትምህርት ዘርፍ ላይ አስከፊው ቀውስ ያስከተለ ሲሆን እያነበርኩ ነው። በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የክልሉ መንግስት ገልጿል። የክልሉ ትምህርት ቢሮ መስከረም ላይ በጋሮ መረጃ በ2018 ዓ.ም 7.4 ሚሊዮን ተማሪዎች ለመመዝገብ ቢያቅድም ተመዝግበው ትምህርታቸውን እየተከታተሉ ያሉት 3.48 ሚሊዮን ተማሪዎች መሆናቸውን አስታውቋል። ቢሮ በተደጋጋሚ ወላጅ ልጆቻቸውን ወደ ትምህርት እንዲልኩ ጥሪ ቢያቀርብም ያቀደውን ማሳካት አልቻለም። ተማሪዎችን ወደ ትምህርት ገበታቸው ባለመመለሳቸው ለተለያዩ ማህበራዊ ችግሮች እየተደረጉ መሆኑን ቢሮ አክሏል። ዓለም አቀፉ የህፃናት አድን ድርጅት ዩኒሴፍ ባለፈው የአውሮፓውያን ዓመት በመጦር ሪፖርት ላይም በአገሪቱ ያለውን መፈናቀል ጥቃትና ግጭት ጨምሮ በበርካታ ምክንያቶች 9 ሚሊዮን ህፃናት ከትምህርት ገበታ ውጭ መሆናቸውን ገልጿል። ከ9000 በላይ ትምህርት ቤቶች ወይም ከ20 በመቶ የሚሆኑ የአገሪቱ ትምህርት ቤቶች በግጭትና በተፈጥሮ አደጋዎች ምክንያት መውደማቸውን ሪፖርት ጠቅሷል።